በጣም በኃይለኛው ነው የተነሳሱብን። ደብተራዎች መንፈስ እየላኩ ነው። በአብይ ጾም ውስጥ አምና ታስታውሳላችሁ፣ በህማማት ውስጥ ሸኝሃለሁ ብዬ ያልኩት መንፈስ ነበረ። እሱ መንፈስ ሸኝቸው እንዴት አስቸግሮ እንደነበር አይታችኋል። ሰላምዬ መቁጠሪያ አንስታ ላይፍ ከወጣኝ በኋላ በመቁጠሪያ እንዴት አድርጋ እኔ ላይ የነበረው መንፈስ እንዳለችው ነግሬያቸዋለሁ እና በእውነት በጣም ነው የሚገርመው። ልክ ላይቭ ከወጣ በኋላ አዙሮ ነው የጣለኝ። ለካ ቆሞ የሚጠብቅ መንፈስ ነበረ እና በቅዱስ ቁርባን አጣድፌው ነው የያዝኩት። ኃይለኛ የሚባል ደብተራ እንዴት ከእሱ ጋር ተጋፈጥክ ያሉኝ። እኔ አልተጋፈጥኩም ራሱ ነው መቶ የተላተመው። ከዛ ደወልኩለት ደወልኩለት መንፈሱ በነገረኝ ስልክ። ይሄ ስክሪፕቶ ይታያቸዋል እንደ ጦር ሰዱት። በቴሌግራሙ ገብቼ መውጊያውን ብትቃወም በአንተ የበስብሃል ብዬ እንደዚህ አድርጌ በምልክት በጥቅሱም ቅዱስ ጳውሎስ ጌታችን እንደነገረው ለምን ታሳድደኛለህ፣ መውጊያውን ብትቃወም በአንተ የበስብሃል ብሎ እንዳለው ላኩለት። ለዛ ደብተራ ድራሹ ጠፋ። አሁን ደግሞ የእሱ ጓደኛ መንፈስ እየላከ ነው። እኔ ቴክስት አድርጌለታለሁ፣ አውቄዋለሁ፣ መልኩንም አሳይቶኛል። የባህሪ መለዋወጥ ምልክት ለማሳየት ሞክረዋል እኔ ላይ ከዛ መንፈሱን ይዤው ተቆጣጠሬው በተለመደው አይነት ጸሎት ራሱ እንዲገረፍበት አደርጋለሁ። በዛው መንፈስ እና ምን ሲያቀብጥህ ነው ይሄን መንፈስ ወደ እኔ ላከው? አንደኛ የማይያዝ ሰይጣን የለም። ሁለተኛ ነገር ደግሞ ምን ልሆን ብለህ ትልካለህ? ስምህንም ፎቶህንም ዩቲውብ ላይ አጋልጠሃለሁ ብለህ ንገረው ብዬን ነው የላኩት መንፈሱን እግዚአብሔር ምስክሬ ነው። መንገድ ላይ ያገኘሁት ቆሞ እየጠበቀ ነበር። መንገድ ላይ ያገኘሁት ምን ቢለኝ ጥሩ ነው፣ እኔ የግርማ ልጆች ስትባሉ እንደዚያ አትመስሉኝም ነበረ። የምንልከውን መንፈስ መያዝ አይደለም ከያዛችሁት በኋላ መላክ እንደምትችሉ አሁን በቀጥታ ነው የተናገረው። ስለዚህ አንተ እኮ ተዋር ሳይሆን ነው ያልኩት፣ በየዋህነት አንተ እኮ መንፈስን ተዋር ሳይሆን ነው የምትልክብኝ። እኛ ደግሞ ቅዱስ ሚካኤልን ነው የተዋረስ ነው፣ መንፈስ ቅዱስን ነው የተዋረስ ነው። ስለዚህ ስንይዘው የሚይዝልን የእግዚአብሔር ኃይል ነው። ከእሱ የሚበልጥ ኃይል ስለሌለ እንደምንልከው እንዴት ነው ማመን የሚያቅተህ? ከሥጋው ደሙ ጋር ለምን ትጣላላችሁ? ለምን ከሚጾሙ ከሚጸልዩ ከሚሰግዱ እህቶችን ወንድሞች ጋር ትጣላላችሁ? በቃ አሁን ጊዜው አልፎበታል። መዋረስ፣ ድብትርና፣ አስማት፣ ቅጠላቅጠል ስራ ስር የምትሉበት ጊዜ አይደለም። እንደ ድሮ ህዝቡን የምታታሉበት ጊዜ አይደለም አልኩት። ያው ቲቢት ከንቱ ዳሴ ምና የሚባል ነገር አለ። ማነው ከንቱ ዳሴ አልኩኝ። ቲቢት ራሳቸው ማኮፈስ ማ የሚባል ነገር አለና አይ በቃ ለማንኛውም በቃ ይሄ ዩቲዩብ ላይ ምናምን አጋልጣለሁ ምና የምትለውን ነገር ተወዋለኝ። ደርሰሃል አልኩት። አዋለኝ ግን አስተውልሃል። በስልክ እኮ አይደለም ቴክስት ያደረኩልህ። ስለ አቃለሁ አቃለሁ፣ ገብቶኛል ምናምን ብሎ ቀለል አደረገው። ለምን? ከመናፍስት ጋር የሚኖር ሰው ስለሆነ ለእኔ ደንቆኛል። እግዚአብሔር ያደረገው ነገር ለእኔ ደንቆኛል። ምንድን መሰላቸው የደነቀኝ? ሂድና እንደዚህ ብለህ ንገረው ብዬ ነግሬው ሄዶ ነግሮት መልሱ መስማቴ እግዚአብሔር ያደረገልኝ ነገር። ለእነሱ ግን ሁልጊዜ ከመናፍስት ጋር ስለሚኖሩ ሁሌ ይልካሉ፣ ሁሌ ይላላካሉ፣ ሁሌ ይሰማሉ። ስለምን አዲስ ነገር አልመሰለውም። ይሄ ነው ከመናፍስ ጋር ተስማምቶ አብሮ መኖር ማለት ይሄ ነው። እንግዲህ እነሱ አንድ ስለሆኑ ምንም አልገረማቸውም። እንደሚያዝም ያውቃሉ ማለት ነው። ይሄን ተመር ያለው በጸሎት አስቡን። የሚልኩብን መንፈስ የሚያዝ መንፈስ ቢሆንም ድንገት ደግሞ ችግር ሊፈጥር ይችላል በማናውቀው መንገድ። ቅዱስ ጳውሎስ ምንድን ያለው ሰይጣን አዘገየን፣ መንገድ ላይ ጠብቆ አዘገየናል። ቢሉት አቅጣጫ ያስቀይራል፣ ያዘገያል የማንፈልገውን ሊያሰራ ይችላል። ምፈልገው ማድረግ የምፈልገውን ማድረግ አልቻልኩም የማንፈልገውን ደግሞ አደርጋለሁ ነው ያለው ቅዱስ ጳውሎስ ሮሚ ሰባት ላይ እኔ አይደለሁም በውስጥ የሚያድረው ነው እንጂ አለ። እንግዲህ አስቡት በዛ ደረጃ ላይ ቢገኝ አባት እንኳን እንደዚህ ከተናገረ፣ በቆሮንቶስ መልቱ ላይ ደግሞ ስታበይ ከእግዚአብሔር የስጣ መልክተኛ መጣ። እሱም እንዳልታበይ ነው በመታበይ ታላቅነት እንዳልወድቅ ነው አለ። ስጋይ ደግሞ ጎስሙዋለሁ እናንተን ካስተማርኩ በኋላ ደግሞ የተጣልኩኝ እንዳልሆነ አለ። ማስተማር የሚጥል ሆኖ አይደለም። በማስተማር ውስጥ ግን መዘናጋት ስላለ ነው። ስለዚህ ጸልዩ ሌ ለኔም፣ እግዚአብሔር ሁላችን የሚጠብቀን ጾሙን በሰላም ያስፈጽመን። ስልኬን የምጠይቁ ሰዎች 0943966 በቴሌግራም ላይ ቮይስ ካረጋችሁ አናገራቸዋለሁ። አረሳው

መቅረዚ ሲጨልም ስዋት በጨለማ በራፊን ዘግቼ ዝምብያ ለቅሳለው አይኔና ቀርቅሪ እናቴ ልሻለው ዘንበላልሽልኝ ሰምተሽ ጸሉቲን ዘንበላልሽልኝ ሰምተሽ ጸሉቲን አልተጠየፍሽም ብቻኝነቴን፣ አረሳው ያንን ለ ሄድ አልዘነጋው። ያንደግነት እናቴ ሆይ ምልሽ ኪዳነ ምረት፣ እምዬ ሆይ ምልሽ ኪዳነ ምረት፣ ስላለይ ነው ምክንያት